አሰላሙ አሌይኩም ወረሕመቱላሂ ወበረካቱ። ድና የተከበራችሁ ይቻላ ተከታታዮች እንዴት ናችሁ? ከነገ አልሐምዱሊላሂ ረቢል አለሚን። ዛሬ እንግዲህ ያው የበርበሪ ዋጋ እንግዲህ እየሮጠ ነዋ፣ ከኋላኛ እየተከተልን ነው። እና እንዴት በዚህ ፍጥነት ሊጨምር ቻለ? በጣም የሚገርም ነገር ነው። እና በርበሪ አንድ ሽብር ገብቷል። አንድ ኪሎ ማለት ነው። አንድ ኬሻ እንዳይመስላቸው አንድ ኪሎ አንድ ሽብር ገብቷል። እና ለምን እንደተወደደ ብቻ አናቅም እኛ። ግን እዚህ ሰሜን ሁሉ ያለን ሰዎች ብለን የምናስበው ያው በጦርነት ምክንያት ስለሆነ ወደዚህ ትላልቅ መኪናዎች፣ ጭነት መኪናዎች ስለማይገቡ በብዛት ለመምጣት ስለሚፈሩ ያው ስላልመጣ ነጋዴው ይዞት ስላልመጣ ለዛ ይሆናል የተወደደው ብለን እንግዲህ ቀን እስከሚወጣ እየጠበቅን ነው ማለት ነው። ግን ሌላ ሀገራቶች ላይም ተወዷል እየተባለ ነው። ስለዚህ በኢትዮጵያ በርበሪ ተወዷል ማለት ነው እና ካሁን በኋላ አልጫ መብላት አለብን እያልን ነው። ያው ኢትዮጵያኖች የምንታወቀው እንደዚህ የሚያቃጥል በርበሪ በመብላት ነበረ። ከዚህ በኋላ ደግሞ ወደ አልጫ ገብተን አልላቸዋለሁኝ ውዶችዬ። ወይ ደግሞ በእንትን በእንደዚህ በጣታችን ይዘን ብትን እያደረግን ወጡን መስራት ነው። ኑሮ በዘዴ ነው በነገራችን ላይ ማለት ነው። ሳውዲ አረቢያ ሆናችሁ፣ ዱባይ፣ ኩዌት ምናምን እንደዚህ ሆናችሁ በቃ ብዙ አመት ቆይታችሁ ልጅ ሳትወልዱ ሳታገቡ በአረብ ቤት እየተንከራታታችሁ ያላችሁ ልጆች፣ ለመግባት በጣም ምትፈሩ አላችሁ። ወላሂ እኔ ለእናንተ ነው ይዤ የመጣሁት ይሄንን ቪዲዮ ማለት ነው። እና ውሎዬን እንዴት አድርጌ እንደምሰራ ደግሞ እሱንም የማሳያችሁ ይሆናል። ቪዲዮን እስከ መጨረሻው ተከታተሉት። ላይክ፣ ሽር፣ ሰብስክራይብ ማድረጋችሁንም እንዳትረሱ እና የመዳም ቅመሞች ይሄ ማለት ነው። ኑሮ ተወዷል፣ በቃ በሁሉም ቦታ ኑሮ ተወዷል። ግን እናንተ ሰው እንደሚኖረው መኖር ትችላላችሁ። በቃ መቶ ፐርሰንት ማንም እየኖረ እንዳለው ትኖራላችሁ። ምናልባት አሪፍ አገር ላይ ስለኖራችሁ፣ በጽዳት ስለኖራችሁ ያ ነገር እዚህ መታችሁ የሆነ ሊቆረቁራችሁ ይችል ይሆናል ልክ ሌሎች ሰዎች እንደሚሉት ማለት ነው። እና ያንን ደግሞ አልሐምድሊላ ብላችሁ አብቃብቅታችሁ መኖር ትችላላችሁ ሀገራችሁ ላይ። እንደምታዩት እዚህ ጋር አሁን ማገዶ የለም፣ እንጨት የለም፣ እንጨት አጣን። ግን ይሄ እንደምታዩት የበጎቹ በጠጥ ነው ይሄ ማለት ነው። በጣም ነው የሚነደው፣ ወላሂ ነው የሚላችሁ። ከዚህ ከጎረቤት የሚሆን ቤት የሚኖር ይሄንን ድሮ ይደፋ ነበረ። እኔ በገጠሩ አላቅም እንጂ ብቻ ወደዚህ አካባቢ ወደኛ ይደፉታል እንጂ እንደ ፍግነት ከእርሻ ምናምን ይጠቀሙታል እንጂ ለእሳት ማገዶነት አይሆንም ነበር አደለ። አሁን ላይ ግን ኑሮው ትንሽ ከበድ ስላለ እንጨት መግዣው በጣም ውድ ስለሆነ በቃ ይሄንን ነገር እንጠቀመዋለን ማለት ነው። እና በጣም አሪፍ ማገዶ ሆኖ ተገኘ። ሶ ይሄ የመጣው ከምንድን ነው? ኑሮ በዘዴ የሚባል ነገር አለ። ያላችሁን ነገር አብቃቅታችሁ ድሮ የምትጥሉት የነበረ ነገር ዛሬ እንደ ቁም ነገር ተጠቅማችሁበት ኑሯችሁን ቀለል አድርጋችሁ መኖር ትችላላችሁ። በቃ ያንን ነገር ካመናችሁበት ማንኛውም ኑሮ አይከብዳችሁም። እና የመዳም ኩሽና ህይወት በጣም ከብዷችኋል፣ በቃ በጣም አንቀጥቅጦ አንገሽግሿችኋል። ስለዚህ ደግሞ መታችሁ ኢትዮጵያ ያለውን ህይወት ደግሞ መሞከር ነው እንጂ እዛው በቃ እከሌ ኑሮ ተወዷል ብሎኛል እና እከሌ እውነት። አሁን እኮ ነው በነገራችን ላይ ማለት ነው ያ ነገር የገበያው ሁኔታ የጨመረው ይሄ ነው ይሄ ነው ይሄ ነው የምንለውን ነገር ያ ነገር እውነት ነው አልጨመረም ብለን ውሸት እዛታች ዝቅ አድርገን ኑሮ ቀላል ነው ማለት አንችልም። ያን ነገር መዋሸት ማለት ነው። ነገር ግን ሰው እንደሚኖሩ ትኖራላችሁ። በቃ ምንም ያን ያህል የሚከብድ ነገር የለም። አሁን በርበሬ አንድ ሺህ ብር ገባ። ወላሂ እኔ የሚገርመኝ ነገር ማለት ነው በርበሬ አንድ ሺህ ብር ገባ፣ ግን ማንም እየገዛው ነው ስታዩት ማለት ነው እና የሆነ ነገር ተወደደ እንላለን። ያን ነገር ደግሞ አላህ ርዚቁን ይሰጠንና ያሰፋልንና ለዛ ነገር መግዣ አላህ የሆነ ነገር ይሰጠናል፣ እና ያንን ገዝተን እንጠቀማለን። እና ቢወደድም ቢረክስም ማንኛውም ሰው እንደሚኖረው ነው የምትኖሩት። ይሄ ነገር እንደ ሀገር ነው፣ በእናንተ ብቻ አይደለም ለብቻ የመጣ ነገር ነው። ወላሂ የሚገርማችሁ ነገር የሚያስፈራው ማለት ነው እንደ ሀገር የመጣ ነገር ግን ሰብሰብ ብላችሁ አንድ ላይ ትችሉታላችሁ። እላችኋለሁኝ ውዶች እና አልጫ መስራት ጀምሬያለሁኝ። እኔ በቃ ከዚህ በኋላ ቢያንስ በሳምንት ሶስት ቀኑን አልጫ መብላት አለብን። ከዛ ውጭ ያለውን ደግሞ በርበሬ እንጠቀማለን። እንደዛ ብዬ አስቤ ዛሬ የሰራው ጤን ነው እና ያው እንትን አለ ደግሞ ምንድን ነው ስሙ በርበሬ ስታስፈጩ በርበሬው የበርበሬው መወደድ ብቻ ሳይሆን ቅመሙም እራሱ በጣም ውድ ነው። እኔ የገዛዛሁትን ቅመም አሳያችኋለኝ። እና ያው ለሽሮ ነው እኔ የገዛሁት። በነገራችን ላይ በርበሬ አስፈጭተናል። ያለንን እንግዲህ መቆጠብ ነው። ክረምትም ነው እየመጣ ያለው እና የመዳም ቅመሞች ዬ ኑሮ ተወደደ ብላችሁ ሰው ሀገር ተቀርቅራችሁ አትቅሩ። ኑሮ አልተወደደም ቀላል ነው ግን አልላችሁም። ኑሮ እንደተወደደ በቃ ማንም ሰው ያውቃል እናንተም ታውቃላችሁ። ግን የእናንተም መምጣትም የእናንተ መቅረትን መወሰን ያለባችሁ የእናንተ ልብ ነው እንጂ ሌላ ሰው የሚሰጣችሁ አስተያየት አይደለም። ማንም ይሁን ማንም፣ በቃ ማድረግ ያለባችሁን መወሰን ያለባችሁ እናንተ ናችሁ። በሰው እንደዚህ ብሏልና እንደዚህ ብሏልና ብላችሁ አትፍሩ። በቃ ቤተሰብ ራሱ አትምጡ ካላችሁ እናንተ መሄድ ካለባችሁ መሄድ አለባችሁ። በቃ መምጣት ካለባችሁ ማለት ነው። ወደ ለካ ኢትዮጵያ ነው ያለሁት እና እዚህ ጋር ቀይ ስር እየሰራውኝ ነው። ያው አልጫ ሲሆን ሁሉንም ነገር አለ። በነገራችን ላይ ቀይ ስር በጣም እወዳለውኝ እና እንደዚህ ፈቅ ፍቅ ስሰራው በጣም ደስ ይለኛል። በየቀኑ በላው ራሶ አልሰለችም። እና ውዶችዬ ለመምጣት ወደ ሀገር ለመግባት የምትፈሩ ልጆች ወላሂ ለእድሜያችሁ አስቡለት። በተለይ ሳትወልዱ አረብ ሀገር ብዙ ዓመት እያሳለፋችሁ ያላችሁ አሁን መደም ኩሽና የተቀመጣችሁ አላችሁ። እና ለህይወታችሁ አስቡ፣ ለእድሜያችሁ ጊዜ ሰታችሁ አስቡበት። እና እድሜያችሁ ሳያልፍ ሀገራችሁ ገብታችሁ ወልዳችሁ ልጃችሁን እንድትስሙ በቃ ደስተኛ ህይወት፣ ትንሽ ብት ባይኖራችሁም እኮ ደስተኛ ህይወት ትኖራላችሁ። ለምን ያንን ነገር አምናችሁ ውስጣችሁ እስከ ተቀበለው ድረስ ማለት ነው። የሚገርማችሁ ሀብታም ቢሆን እራሱ እኮ እንደዛ ሞልቶ ተርፎት ደስተኛ ህይወትም አይኖራለም። ወላሂ እኔ በጣም የማውቃቸው ብዙ ሀብታሞች አሉ። የሚገርማቸው እኛ ጋር ራሱ የእኛ ሀገር ያሉ ሀብታሞች ማለት ነው። ወላሂ እንትን ምንድነው ስሙ፣ ስቶቭ፣ የልብስ ማጠቢያ ማሽን ምናምን እንደዚህ ተቀምጠው ቤታቸው ውስጥ እነዛን ነገሮች አይጠቀሙባቸውም። ለምን እንደሆነ ታውቃላችሁ? ለዛ ገንዘብ እንትን ለቆጣሪ ሲቆጥርባቸው ገንዘብ ላለ መክፈል ስቶቭን አሽጋው አስቀምጠዋል። የልብስ ማጠቢያ ማሽኑን እንትን አሽጋው አስቀምጠዋል። በቃ ሁሉንም ነገር ኦቭንሽ ምንድንሽ አንትን ብለው ያሽጉና ያስቀምጣሉ። ለምን ቆጣሪ ብሩ ይቆጥርብናል። መክፈል እኮ ይችላሉ ያን ነገር ወላሂ እና ለምን ድብና ይልም ያን ገንዘብ እኔን ካላስደሰተኝ በጊዜ ላይ የምጠቀምበትን ነገር ከድካሜ እረፍት ካልሰጠኝ ያ ገንዘብ ቢሰበሰብ እኔ ነገጧት ብሞት ምንድን ነው የሚጠቅመኝ? ለእኔ ማለት ነው። እና ውዶች ዋናው የኑሮውን አኗኗር ዘዴውን ማወቅ ነው። በቃ ደስተኛ ሆኖ ባለው ነገር ሰው አብቃቅቶ በቃ አልሐምዲላ ብሎ አመስግኖ መኖር አለበት። የበላዩን ሳይሆን የበታችሁን እያየ አልሐምዱሊላህ ያለ መኖር አለበት። እንደዛ ከሆናችሁ እመኑኝ ሙሉ ደስተኛ ሆናችሁ ሕይወታችሁን ትቀጥላላችሁ። ምንም የሚሆን ምን ያላችሁበት ሁኔታ ማለት ነው። እና ዋና አኗኗሩን ማወቅ ነው እንጂ ሀብታም ሁኝ፣ ገንዘብ አይኖርሽ፣ ሁሉንም በዘዴ በብስለት ካልተጠቀምሽው በቃ የጨለማ ሕይወት ነው የሚሆነው። የሀብታም ገንዘብ ያለው ሰው ሕይወትም ማለት ነው። አጠቃቀሙም ማወቅ ነው። ለነገ የምንለው እኮ ህይወት የለንም። ዛሬ ላይ ተደስተን ለነገ ለአኺራችን ደግሞ ኸይረ ነገር ሰርተን ነው መሄድ ያለብን እንጂ ያን ገንዘብ ሙጭኝ አርገን ይዘን በቃ እኛ ዛሬ እየተራብን እንትን እያልን እየለፋን አሁን ልብስ ማጠቢያ ማሽን አሽጎ ማስቀመጥ ማለት በቃ በጉልበታችን እየለፋን እያጠብን እያለምን ወላይ በጣም ያአጅበኛል፣ አንዳንድ ጊዜ እንደዚያ አይነት ነገር ሳይ ማለት ነው። እና ኑሮን ቀለል አድርጋችሁ ከኖራችሁ እንደ ማንኛውም ሰው ትኖራላችሁ። ከዚህ በላይ መጨነቅም አያስፈልግም። ነገ ሌላ ህይወት ነው እና እስኪ አገር ከሀገር ቀይራችሁ ደግሞ እርዚቃችሁ የት እንዳለ ፈልጉ። አንድ ሀገር ላይ ብዙ አመት ሰርታችሁ አይሆንላችሁ ከሆነ ደግሞ ሌላ ሀገር ሂዳችሁ ያንን ነገር ሞክሩት እንጂ ሁሌ በሰው ሀገር አትቀጥቀጡ ነው የምለው ውዶችዬ። ነገ ገና አዲስ ህይወት ይፈጠራል ብለን የዛሬውን ህይወታችን መግደል የለብንም። ይህንን ይመስላል የዛሬው ቪዲዮ። ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ። በቀጣይ ቪዲዮ እስከመመለስ አላህ ሰላማችሁን ያብዛው፣ ሀገራችንን ሰላም ያደርግልን። ወሰላሙ አሌይኩም ወረህመቱላሂ ወበረካቱ።